ዘማሪት ሙርቅ ሙላት እባላለሁ። ከጥንት ጀምሮ የነበረ የዜማ እቃ ነው። በቤተክርስቲያናችን ግን አገልግሎቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ የነበረ ቢሆንም በተለይ በነገስታቱ ዘመን ለገባም ይነገራል። ወደ ኢትዮጵያ ከታቦተ ጽዮን ጋርም ወደዚህ የመጣበት ሁኔታዎች እንዳሉ ይነገራል በታሪክ። ንጉሱ ዘመን ከአፄ ምኒልክ ዘመነ መንግስት ጀምሮ ነው አመጣጡ ማለት ነው። የዜማ ቃነቱ በቅዱስ መጽሐፍ ላይ በተነገረለት መሰረት በመዝሙረ ዳዊት ላይ በስፋት የተገለጠበት አገልግሎት አለ። ቁንም ቀደም ብሎ መጀመሪያው ምዕራፍ በኦሪት ዘፍጥረት ምዕራፍ አራት ቁጥር 21 ላይ አገልግሎት ይሰጥ እንደነበረ አስቀድሞም እንደነበረ ቅዱስ መጽሐፍ ላይም ያለ ተቀመጠ ነው ግን እስከ ራእየ ዮሐንስ ድረስ የበገና አገልግሎት በገና እንዲያርገው በገና እንዲዘው በገና ሳኦል ሲደረድር ዳዊት በሳኦል ላይ የነበረ መንፈስ ገለሌልለት ነበር፣ ያሉ ብዙ ታሪኮች ከ50 ጊዜ በላይ የተጠቀሱ አሉ በመጽሐፍ ቅዱስ ላይ እና ጥንታዊነቱን በመጽሐፍ ቅዱስም የተነገረለት ነው። በቤተ ክርስቲያን አገልግሎት ደግሞ እንደተጻፈው በመዝሙር 50 ላይ አስራው ታርባለሁ፣ በበገና አመሰግንሃለሁ እንዳለው ዳዊት የምስጋና ዕቃ ሆኖ ያለ እስካሁንም ድረስ ያለ የዜማ ዕቃ። አሁን የቤተክርስቲያኗ የጾመችበት ያለ ጾም ከሰባቱ አበይት አጽዋማት በዋናነት የምናየው ዐቢይ ጾም ብለን የምንለው ታላቁ ጾማችን አሁን ላይ የጾምን ያለ ነው። ይልቁኑም አሁን ያለ ነው ሰሙነ ሕማማት ላይ ነውና በዐቢይ ጾም ጊዜ በደንብ አዘውትረው ይጠቀሙበት እንደነበረ በጥንት ጊዜ ይልቁኑም፣ በዐቢይ ጾም በአርባው ቀን በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾሙ ጾም ተብሎ ስለሚታሰብ ሰሙነ ሕማማት ላይ ነው ያለ ነው። አይደለም አሁን የክርስቶስ መከራ የምናስብበት ወቅት ነው። መከራውን እያሰብን የምናሳልፈው ወቅት ነው፣ ጊዜ ነው እና እነሱ ነገሮች ደግሞ በቤተ ክርስቲያኗ በተለያዩ ዜማ ነገሮች ቢነገርም በንባብም ቢተረክም በበገና ደግሞ የክርስቶስን መከራ እንናስብበት ወደኋላ የምንተረክበት ጊዜውን እያየን ወደዚህ የበዛን ጊዜ የተደረገውን ነገር እያሰብን የክርስቶስን መከራ ለማሰብ የመስቀሉን ጉዞ ለማስታወስ የጥንት በገና ድርዳሪዎች በደንብ አድርገው ዕለት ዕለቱን የሚወክል ድርሰቶችን በመድረስ ነው ሲያዜሙ የሚደመጡት የነበረው። ያንን ለማሰብ የምንገልጽበት የዜማ እቃ። ከዛ አንጻር ዐቢይ ጾም ላይ በትኩረት እየተገለገለበት ያለ የዜማ እቃ። አንተ ስትሰቀር እኛ ከበርን፣ ይህን ሙሉ ፍቅር ጹባልን። አንተ ስትሰቀር እኛ ከበርን በገና በሚደረደርበት ጊዜ የበገናን ድምፅ በሚሰሚበት ጊዜ በተለይም የተጨነቁ ሰዎች መንፈሳቸው የታወከ የተረበሹ ሰዎች፣ በርኩስ መንፈስም ተይዘው ያሉ ሰዎች የበገናን ድምፅ በሚሰሙበት ወቅት ይጽናናሉ፣ ይረጋጋሉ፣ ወደ ልባቸውም ይመለሳሉ። ይሄ ደግሞ መጽሐፈ ሳሙኤል ምዕራፍ 16 ቁጥር 16 ላይ አስቀድሞ የተነገረ ነው። ንጉሥ ሳኦል በርኩስ መንፈሳ ሲጨንቆት ባለበት ጊዜ በገናን የሚደረድር ሰው ነበር የተፈለገው። በዛም ጊዜ ንጉሥ ዳዊት ተገኝቶ መጥቶ በገናን በሚደረድርበት ጊዜ በሳኦል ላይ የነበረ መንፈስ ገለሌልለት ነበር ወደ ልቡም ይመለስ ነበር ረጋጋ ነበር ይላል እና ይህን ያክል ነው የበገና አቅሙ ማለት ነው። እርሱ ካሳ ሆኖ በደሙ ሊገዛ ወደደ። ይህን ሁሉ ፍቅር ባለነ አንተ ስትሰቀ የሚያከበር ነው ባህሪያቸው በጣም ስነ ምግባራቸው ጥሩ ሆነው ያድጋሉ ቤተሰቦቻቸውን የሚያከብሩ ሀገራቸውን የሚወዱ ለሌላው የሚራሩ ትውልዶች ሆነው ትርፋማ ጥረት ሆነው ያገለግላሉ። ለሁሉም ነገር በጎ ምግባርን ይዘው ያድቃሉ ወይስ ግብረ ገብ የሚባለውን ነገር ነክተውት ያልፋሉ።